ሃሎ ሰላም ጤና ይስጥልኝ። አቶ በቃሉ ሮሽትልን ሰላም ነው? እግዚአብሔር መስነበርና ኬቲ ኬተሪንግ አገልግሎት አቅርቦላችሁ ነበረ። ስለ ኬተሪንጉ ስለ ፕሮግራማችሁ ያለውን ነገር አስተያየት ላይ መጠየቅ ነበር የደወልኩትኝ። ይቅርታ። በጣም ቆንጆ ነው፣ በጣም ደስ ይላል። ለአራት መቶ ሀምሳ ሰው ነበር ፕሮግራሙ። እንዴት አገኙት? ምግቦቹ ከጣዕም አኳያ ከጥራት አኳያ በጣም ምርጥ ነው። በጣም የዛን ቀንም እኮ ለልጆቹም በጣም ደስ የሚል ነው። ምን የጎደለ ነገር ያው እናንተ ልምድ ያላችሁ እና በሆቴሉም ስራ ላይ ቤተሰቡ ትርፍርፍ ነው ያለው። ምንም አልጎደለ የጎደለ ነገር የለም። ምንም ምንም አስተያየት እኔም በእኔ በኩል ምንም አስተያየት የሚያስሰጥ ነገር የለም። የድግስ ምግብ አንዳንዴ ከተበላ በኋላ ደግሞ ሲውል ሲያደር፣ የቤተሰብም ሲነጋገር የጤናም አንዳንድ ጉዳዮች ይኖራሉ እና ጉዳይስ እንዴት ነው እርሶስ? ትላንትና እንደውም ቤተሰብ መገናኛ ነበረ፣ የተረረፈው የራት ፕሮግራም ነበራችሁ ተነግሮ ነበር። በጣም ደስ የሚል ነው። ምንም አይነት አስተያየት የለም በእናንተ በኩል ሁሉም ደስተኛ ናቸው። በጣም አክቹዋሊ፣ አቶ ያሮድጋም ደውዬላቸው ነበር። እሳቸውም ደስታቸውን ገልጸውልኛል። እኛም በጣም ደስተናል። ትናንትም እንዳልኩ አንድ ላይ ስለነበር እግዚአብሔር ይመስገን። እጅግ በጣም እናመሰግናለን እድሉን ስለሰጣችሁን ስለመረጣችሁን ካላስቸገርኩት የደንበኛ አስተያየት የምንቀበልበት ሊንክ አለና፣ አዎ፣ ልክ የለውታለሁ። ሜሴጅ ላይ አስተያየቶችን ቢጽፉልን እንዲጽፉልን ለስራ ያግዘናል። ለወደፊትም ያው እንደዚህ አይነት ስራዎች ካሉ ማንኛውም ስራ ታዛዥ ነን፣ ችግር የለውም። እሺ፣ እናዛለን፣ እንሰጣለን። እሺ፣ እሺ። እግዚአብሔር አክብርልን። መልካም ምሽት።